በቃ በየገጠሩ በየምኑ የቀብር አፈሩን እየበጠበጠ ያድነኛል፣ እፈወሳለው፣ እድናለሁ። ወንድሞች ወላሂ የሞቱ ሰዎች ከኛ ይከጅላል። ጅብሪልም፣ ገብርኤልም፣ ሚካኤልም፣ ኢስራፊልም ሁሉም መላእክቶች አይለመኑም። በምድር ላይ ተተኪ የሚያደርጋችሁ አኢላሁማ፣ አላህ ለመሆኑ ከአላህ ውጭ አለ? ከኢባዳዎቹ ሁሉ በላጩ ዱዓ ነው። ሰው ዛሬ የተናገረውን ነገ ሚክድ እንዴት በአላህ ላይ ግን ፖለቲካው ግራ በገባቸው ቁጥር የሚያወራርዱት ሂሳቡን ቁማሩ የሚጫወጡት ሁሉም ፖለቲከኛ ማለት ይቻላል ሙስሊሙ ላይ ነው። እንኳን ትምህርት ቤት ሂጃብ አይደለም ከአም በኋላ መንገድ ላይ መልበሳችም ሙሳና ሀሩን በፊራውን ላይ ዱዓ አድርገው ከአርባ ዓመት በኋላ ነው ውጤት የመጣላቸው። ዩኑስን ከዓሳ ነባሪው ሆድ ውስጥ እንዳወጣ ነው። ኢብራሂምን ከእሳት እንዳዳነ ነው። እናንተንም እናድናለን ነው። አኒ መሰንየ ዱር እኔ ችግር ነክቶኛል።